የወርቅ ዙፋንና የክብር ካባ የተዘጋጀለት አንድ ልዑል ወደ አልተጠበቀ አቅጣጫ ሲያመራ ምን ይባላል? የንጉሥ ሳኦል ሕጋዊ ወራሽ ለዙፋን ሲጠበቅ፣ እርሱ ግን ልቡ ለሌላ ድምፅ አደላ። እረኛው ዳዊት ውስጥ ከሰው ጥበብ የላቀ ብርሃንን ተመለከተ። ዓለም በንጉሡ ልጅ ላይ ዓይኗን ስትጥል፣ እርሱ ግን ለሌላ ታላቅ ዓላማ ራሱን አዘጋጀ። የንጉሥ ሳኦል ቤተ መንግሥት በቅናትና በሥልጣን ጥም እየነደደ ነው። በዙፋኑ ዙሪያ የሹክሹክታ ድምጾች በርክተዋል የንጉሡ ልብ በስጋት ሲናጥ ዮናታን ግን ከዚህ ሁሉ ርቆ ብቻውን ቆመ ይህ ታሪክ ስለ ዮናታን ነው ለወዳጁ ለዳዊት ሲል የገዛ ንግሥና መብቱን ትቶ ራሱን ለእምነትና ለትሕትና ስለ ሰዋው ልዑል ሕይወቱ ስለ ፍቅር ራስን ስለ መካድና ስለ እውነተኛ ታላቅነት ያስተምረናል ውሳኔዎቹ በገጠሙት ግጭቶችና ባሳየው የማይናወጥ ድፍረት ውስጥ ስንጓዝ በእግዚአብሔር ላይ የነበረው መታመን እንዴት ሕይወቱን አሳልፎ እንዲሰጥና ከፍ ያለ ዓላማን እንዲያገለግል እንዳስቻለው ያመለክተናል። ዮናታን ከዳዊት ጋር የገባው የቃል ኪዳን ትስስር ራስ ወዳድነት የሌለበት የማይናወጥና ዘላለማዊ የሆነውን እግዚአብሔር ከእኛ ጋር ያለውን ግንኙነት ያንጸባርቃል። ታሪኩ ስለ እውነተኛ ታላቅነት ምንነት ጥያቄ እንድናነሣ የልባችንን ምኞቶች እንድንመረምርና የሕይወትን እውነተኛ ትርጉም እንድንፈልግ የሚጋብዘን ልብ አንጠልጣይ ጉዞ ነው። ይህ የዮናታን ታሪክ ነው። የንጉሥ ሳኦል ልጅ ዮናታን ዙፋኑ እንደ ተፈጥሮ መብቱ የሚጠበቅለት መንገዱ የተደላደለ የንግሥና ልብሱ የተዘጋጀለት ሰው ነበር። ነገር ግን ያልታሰበ ነፋስ ሲነፍስ የተለመደው የሕይወት ዑደት አቅጣጫውን ይለውጣል። በዮናታን ሕይወት ውስጥ ይህ ያልተጠበቀ ነፋስ የዳዊት መምጣት ነበር። እረኛው ዳዊት ወደ ንጉሡ ቤተ መንግሥት ሲደርስ የዮናታን ልብ ከዚህ በፊት ተሰምቶት በማያውቅ ስሜት ተነካ። በዳዊት ማንነት ውስጥ ከሰው ጥበብ የላቀ ብርሃንን ከምድራዊ ሥልጣን የበለጠ ኃይልን፣ የሰማይ ጣት ያረፈበትን ልዩ ጥሪ ተመለከተ። መሥዋዕትነቱ በቀላሉ የሚታይ በቃላትም የሚገለጽ አልነበረም። የራሱን የዙፋን ተስፋ የንግሥናውን ምቾትና የቤተ መንግሥቱን ከበሬታ ሁሉ ወደ ጎን አደረገ። ዘውዱን፣ የሥልጣን ልብሱን፣ የጦር መሣሪያዎቹን ሳይቀር ለዳዊት አሳልፎ ሰጠ። ይህ ድርጊት በሥልጣን ሽሚያና በቅናት በተሞላው ዓለም ውስጥ እጅግ አስደናቂና የማይታመን ነው። ዮናታን የተገነዘበው አንድ ታላቅ እውነት አለ። የግል ምኞት ከፈጣሪ ፈቃድ ጋር ሲጋጭ ለትልቁ ዓላማ መሰጠት እውነተኛ ልዕልና መሆኑን ነው። የዮናታን የራስን ጥቅም የመተው ተግባር በታሪክ መድረክ ላይ በደማቅ ቀለም የተጻፈ ድንቅ የጀግንነት ማሳያ ነው። መብትን ለሌላ አሳልፎ መስጠት የልብ ንጽህናና የእምነት ጥልቀት ከሌለ በቀር የማይቻል ነው። ያየው ነገር ከንግሥና ከምድራዊ ክብርና ከሥልጣን እጅግ የላቀ ነገርን ነበር። በዳዊት በኩል የሚፈጸም የመላውን እስራኤል ወደፊት አቅጣጫ የሚቀይር የሰማይ ጣልቃ ገብነት እንዳለ አስተውሏል። ይህንን በማድረጉ የዮናታን ስም ከታላቅ ጀግንነትና ከንጹህ ፍቅር ጋር ለዘላለም ሲነሳ ይኖራል። የመሥዋዕትነቱ ጥልቀትና የፍቅሩ ታላቅነት ለትውልድ የሚተላለፍ የብርሃን ፈለግ ሆኖ ቆይቷል። የዙፋኑን መንገድ በመተው ለዳዊትና ለእግዚአብሔር ፍቃድ መንገድ ከፍቷል። ይህም የእርሱን ታላቅነት ያሳያል። ዮናታን በራሱ ፍቃድ ዝቅ ብሎ ሌላውን ከፍ ያደረገ በታሪክ የማይረሳ ልበ ንጹህ ልዑል ሆኖ ሲታወስ ይኖራል። ሕይወቱ እንደ ጥልቁ ውቅያኖስ በርካታ ትምህርቶችንና ምስጢራትን አቅፎ ይዟል። በውጥረት የተሞላውን የሕይወት ጉዞውን ስንፈትሽ የእምነትን የትሕትናና የእውነተኛ ፍቅርን ጥልቅ ትርጉም እንደገና እንድናስብ እንገደዳለን። በዙፋን ላይ የመቀመጥ እድል እያለው ይህንን ሁሉ ለጓደኝነትና ለላቀ ዓላማ ሲል መተው ምን ያህል ከባድ ውሳኔ እንደሆነ አስቡት። የዮናታን ሕይወት ዓለም በሚያቀርባቸው ጊዜያዊ የክብርና የስልጣን ብልጭልጮች ላለመታለል የሚያስችል የውስጥ ጥንካሬ እንዴት እንደሚገኝ ያስተምረናል። በርሱ ውስጥ እምነት ከቃላት የዘለለ በተግባር የሚገለጽ ኃይል ሆነው እናየዋለን። በአባቱ በንጉሥ ሳኦል የቅናትና የቁጣ ማዕበል ሳይናወጥ ለዳዊት የነበረው ታማኝነት እምነቱ ምን ያህል ሥር የሰደደ እንደሆነ ያመለክታል። የዮናታን ትሕትና ሌላው አስደናቂ የባሕሪው ገጽታ ነው። የንጉሥ ልጅ ሆኖ ሳለ ልቡ ግን በትዕቢት አልተወጠረም፣ በሥልጣን ፍላጎትም አልታወረም። ይልቁንም በእረኛው በዳዊት ውስጥ የተመለከተውን ልዩ የፈጣሪ ጥሪን አክብሯል። ይህ አይነቱ ትህትና የራስን ማንነትና የሌሎችን ዋጋ በትክክል ከመረዳት የሚመነጭ በእኛም ሕይወት ውስጥ ልንላበሰው የሚገባ ታላቅ የሞራል ልዕልና ነው። ከሁሉም በላይ የዮናታን ታሪክ ስለ እውነተኛ ፍቅር ያስተምረናል። ለዳዊት የነበረው ፍቅር ራስ ወዳድነት የሌለበት፣ በቃል ኪዳን የታተመ ፍቅር ነው። በግጭትና በውጥረት በተሞላው ዘመን እንዲህ አይነቱ የጠለቀ ወዳጅነት በረሃ ውስጥ እንደተገኘ የውሃ ምንጭ ልብን ያረሰርሳል። የዮናታን ፍቅር የዳዊትን ሕይወት ከጥፋት የታደገ ብቻ ሳይሆን ለዳዊት የወደፊት ንግሥና መንገድ የጠረገ የጀግንነትና የፍቅር ጥግ ነው። በውሳኔዎቹ በገጠሙት ተግዳሮቶችና ባሳየው የማይናወጥ ድፍረት ውስጥ ስንጓዝ በእግዚአብሔር ላይ የነበረው መታመን እንዴት ከፍ ያለ ዓላማን እንዲያገለግል እንዳስቻለው በግልጽ እንመለከታለን። የዮናታን ታሪክ እኛም በሕይወታችን ውስጥ ለሚገጥሙን ፈተናዎችና ውሳኔዎች በእምነት በትህትናና በፍቅር እንድንቆም ያበረታናል። የእርሱ ሕይወት በታሪክ ማኅደር ውስጥ ብቻ ሳይሆን በልባችንም ውስጥ ለዘላለም የሚኖር የማይጠፋ የብርሃን ፈለግ ነው። በዮናታንና በዳዊት መካከል የነበረው ግንኙነት ከተራ ጓደኝነት የዘለለና በቃል ኪዳን የታተመ የነፍስ ትስስር ነበር። ይህ ትስስር በሥልጣን ሽሚያ በተሞላው ዘመን እንደ ብርቅያ አበባ ይፈካ ልዩና አስደናቂ ነው። የዮናታን ልብ ከዳዊት ጋር የተቆራኘው በጋራ ፍላጎት ወይም ጊዜያዊ ጥቅም ላይ ተመስርቶ ሳይሆን ከዚያ እጅግ በላቀ በሰማያዊ መሠረት ላይ በተገነባ የፍቅር ኃይል ነው። የንጉሥ ሳኦል ልጅ እንደመሆኑ የዙፋኑ ቀጥተኛ ተተኪ የወደፊቱ ገዢ ይሆን ዘንድ ይጠበቅ ነበር። ዳዊት ደግሞ ከእረኝነት ተነስቶ በድንገት ወደ ንጉሡ ቤተ መንግሥት የገባ ያልተጠበቀ እንግዳ ነው። ነገር ግን ያላቸው የደረጃ ልዩነት በልባቸው ውስጥ የነደደውን እውነተኛ የወዳጅነት እሳት ሊያደበዝዘው አልቻልም። በጥንቷ እስራኤል ቃል ኪዳን የተቀደሰ የማይፈርስ ስምምነት ነው። በዮናታንና በዳዊት መካከል የተደረገው ቃል ኪዳን ግን ከዚህም የላቀ ትርጉም ነበረው። ይህም ዮናታን የራሱን የወደፊት የንግሥና ተስፋ ወደ ጎን በመተው ዳዊትን ለመደገፍና ለመጠበቅ የገባው የጀግንነት ቃል ነው። ንጉሣዊ ልብሱን አውልቆ ለዳዊት አልብሶታል። የጦር መሳሪያዎቹንም አሳልፎ ሰጥቶታል። ድርጊቱ በቃላት ሊገለጽ ከሚችለው በላይ ጥልቅ ትርጉም ነበረው። ይህም የእኔ የሆነው ሁሉ ያንተ ነው፣ በሕይወት መንገድ ሁሉ ከጎንህ አልለይም የሚል ከልብ የመነጨ መሃላ ነው። ይህ የቃል ኪዳን ትስስር አደጋና ፈተና በበዛበት ወቅት ለዳዊት እንደ ጠንካራ ጋሻ፣ እንደማይናወጥ ምሽግ ሆኖለታል። ዮናታን በዳዊት ላይ የተላለፈውን የሞት ፍርድ ሲሰማ በታማኝነትና በድብቅ ወዳጁን በማስጠንቀቅ ከሞት አትርፎታል። ይህንን ሲያደርግ የራሱን ሕይወት አደጋ ላይ መጣሉን፣ ከአባቱ ጋር ያለውን ግንኙነት ማበላሸቱን፣ በቤተ መንግሥት ውስጥ ያለውን ቦታ ማጣቱን እያወቀ ነበር። ነገር ግን ለገባው ቃል ኪዳንና ለዳዊት ለነበረው ጥልቅ ፍቅር ሲል ይህንን ሁሉ መሥዋዕት አድርጓል። የዮናታን አስተዳደግ ወደፊት ለሚጠብቀው ታላቅ የንግሥና ኃላፊነት የሚያዘጋጀው ነበር። በቤተ መንግሥቱ ቅጥር ግቢ ውስጥ ሲንቀሳቀስ የስልጣን ድምጾችን፣ የፖለቲካ ውጥረቶችን እና የመሪነት ከባድ ሸክም በቅርብ ተመልክቷል። አንድ ቀን እርሱም የአባቱን ፈለግ ተከትሎ የእስራኤልን ሕዝብ እንደሚመራ ያውቃል። የንግሥናውን ሥርዓት ወጎችና መርሆችን ሁሉ ተምሯል። እንዴት አገርን ማስተዳደር፣ እንዴት ሕዝብን መምራት፣ እንዴት ፍትህን ማስፈን እንደሚቻል የአባቱንና የቤተ መንግሥቱን አማካሪዎች ተግባር እየተመለከተ አድጓል። የንጉሥ ልጅ እንደመሆኑ ከህዝቡ የተለየ ክብርና ትኩረት ያገኛል። የወደፊቱ ንጉሥ ተብሎ ሲጠበቅ የብዙዎች ተስፋና የሃገሪቱ የወደፊት ዕጣ በእርሱ ላይ ያረፈ ይመስል ነበር። ነገር ግን የዮናታን ጠባይ ከብዙ ንጉሣውያን ልጆች የተለየ ነበር። በሥልጣንና በክብር የተከበበ ቢሆንም ልቡ በትዕቢት አልተያዘም። ይልቁኑም ከልጅነቱ ጀምሮ ለእምነትና ለፍትህ ያደላ ትሑትና አዛኝ ልብ ነበረው። የአባቱን የንጉሥ ሳኦል ጠባይ በቅናትና በስጋት ሲናወጥ፣ የዮናታን ግን በተረጋጋና በሚዛናዊ አመለካከት ነገሮችን ያሰላል። እርሱ የጦረኛ ጥንካሬና የአገልጋይ ልብን በአንድነት የያዘ ብርቅዬ ሰው ነበር። በሕዝቡ ዘንድ ተወዳጅነትን ያተረፈው በጦር ሜዳ ባሳየው ጀግንነት ብቻ ሳይሆን ለሰዎች ባለው ቅንነትና ባዛኝነቱ ጭምር ነው። ወታደሮችን በድፍረት እየመራ የእስራኤልን ድንበር ከጠላቶች ሲከላከል የጀግንነቱ ዝና በየቦታው ተሰምቷል። ከዚህ የውጊያ ብቃት ባሻገርም ለፍትህና ለእውነት የቆመ፣ የሌሎችን ስሜት የሚረዳ፣ ለደካሞችም የሚያስብ ልብ ነበረው። የዮናታን ንጉሣዊ አስተዳደግ ለስልጣንና ለክብር ያዘጋጀው ቢሆንም የእርሱ እውነተኛ ማንነት ከዚህ ሁሉ የላቀ ነው። ልቡ ለላቀ ጥሪ፣ ለመንፈሳዊ እሴቶችና ለእውነተኛ ፍቅር ተከፈተ። ይህ ማንነቱ ወደፊት ከዳዊት ጋር በሚኖረው ግንኙነትና በሚወስዳቸው አስደናቂ ውሳኔዎች ውስጥ በግልጽ ተንጸባርቋል። አባቱ ንጉሥ ሳኦል በትዕቢት በቅናትና በራስ መተማመን ዕጦት ሲናወጥ፣ ዮናታን ግን ለእግዚአብሔር ያደረ ልብ ነበረው። ይህ ልዩነት በሁለቱ ሰዎች የሕይወት ጎዳናና በሚወስዷቸው ውሳኔዎች ላይ ትልቅ ተጽዕኖ አሳድሯል። ንጉሥ ሳኦል በመጀመሪያ በእግዚአብሔር የተመረጠ ቢሆንም ቀስ በቀስ ከፈጣሪው ፈቃድ እየራቀ በራሱ ጥበብና በሰዎች እይታ ላይ መደገፍ ጀመረ። የሥልጣኑ መሠረት እግዚአብሔር ሳይሆን ራሱ እንደሆነ ሲያስብ ልቡ በስጋትና በጭንቀት ተሞላ። የሕዝቡን ፍቅር ለማግኘትና ዙፋኑን ለመጠበቅ ሲል ከእግዚአብሔር ትእዛዝ ያፈነገጡ ድርጊቶችን ይፈጽማል። ይህ የውስጥ መታወክ በመጨረሻም ወደ መንፈሳዊ ውድቀት መርቶታል። ዮናታን ግን በአባቱ የሥልጣን ዘመን ያየውና የሰማውን ሁሉ ልቡን ወደ ተለየ አቅጣጫ እንዲያዘነብል አደረገው። የአባቱን ስተቶችና የሥልጣን ከንቱነትን እየተመለከተ እውነተኛ ጥንካሬና ሰላም የሚገኘው ከፈጣሪ ጋር ባለ ጥልቅ ግንኙነት እንደሆነ ተገነዘበ። ገና በወጣትነቱ ለእግዚአብሔር ፍጹም መታዘዝን አሳይቷል። ጸሎቱ፣ ጾሙና የእግዚአብሔርን ቃል የመስማት ጉጉቱ በንጉሣዊ ቤተሰብ ውስጥ ያልተለመደ መንፈሳዊ ብስለት እንደነበረው ይመሰክራሉ። ይህ ለእግዚአብሔር የነበረው ልብ ዮናታንን ከብዙዎቹ የእርሱ ዘመን ሰዎች ለይቶታል። በጦር ሜዳ የጀግንነት ተግባራትን ሲፈጽም ድሉን የሚያገኘው በራሱ ብቃት ሳይሆን በእግዚአብሔር ኃይል እንደሆነ ያምን ነበር። የፍልስጤማውያንን ጦር በድፍረት ሲገጥም በብዙዎች ወይም በጥቂቶች ማዳን ለእግዚአብሔር አይሳነውም በማለት በእምነት የገጠመውን ፈተና በድል ተወጥቶታል። ይህ አይነቱ መታመን ከአባቱ ጋር ሲነጻጸር፣ የዮናታን በእግዚአብሔር መታመን ግልጽ ሆኖ ይታያል። በተጨማሪም ዮናታን የሥልጣን የስልጣን ጥማት አልነበረበትም። የዙፋኑ ቀጥተኛ ተተኪ ቢሆንም ልቡ የንግሥና ክብር ላይ አልተሰቀለም። ይልቁኑም የእግዚአብሔር ፍቃድ በሕይወቱ እንዲፈጸም ይፈልግ ነበር። ዳዊትን ሲያገኝና በእርሱ ላይ ያረፈውን የፈጣሪ ልዩ ምርጫ ሲመለከት ቅናት ወይም ፉክክር በልቡ ውስጥ ቦታ አላገኙም። ይልቁኑም ለዳዊት ጥልቅ ፍቅርና ታማኝነትን አሳይቷል። ይህም ለእግዚአብሔር ፍቃድ የነበረውን መገዛት የሚያንጸባርቅ ነው። ሁለት የተለያዩ ዓለማት ሲጋጩ ያልተጠበቁ ትስስሮች ይፈጠራሉ። የዮናታን ሕይወትም እንዲህ ባልታሰበ ሁኔታ አቅጣጫውን የቀየረው ምክንያቱ አንድ ትሑት እረኛ ወደ ቤተ መንግሥቱ በመግባቱ ምክንያት ነው። ይህ መገናኘት በውጫዊ መልኩ ሲታይ ምንም ልዩ ትርጉም የሌለው ሊመስል ይችላል። አንዱ የንጉሣዊ ቤተሰብ፣ ሌላኛው ደግሞ ከህዝብ መካከል የወጣ ወጣት። ነገር ግን ከመጋረጃው በስተጀርባ ከሰው ዓይን የተሰወረ የላቀ ኃይል ይህንን መገናኘት አዘጋጅቶት ነበር። ጎልያድን ድል በማድረግ ዝናው በየቦታው የተሰማው ዳዊት ወደ ንጉሥ ሳኦል ፊት ሲቀርብ የዮናታን ዐይኖች በእርሱ ላይ አረፉ። በዚያ ቅጽበት የዮናታን ነፍስ ከዳዊት ነፍስ ጋር ተሳሰረች። የደረጃቸው ልዩነት ይህንን የልብ ትስስር ሊያግደው አልቻለም። በሁለቱ ወጣቶች መካከል ከዚህ በፊት ታይቶ የማይታወቅ ጥልቅና ንጹሕ ወዳጅነት ተወለደ። በንጉሣዊ ቤተ መንግሥት ግርግርና የሥልጣን ሽሚያ መካከል የዮናታንና የዳዊት ወዳጅነት አበበ። ዮናታን የዙፋኑ ቀጥተኛ ተተኪ እንደመሆኑ ዳዊትን እንደ ተቀናቃኝ ሊመለከተው ይችል ነበር። እርሱ ግን የተለየ ልብ ነበረው። ቅናትና ፉክክር በልብ ውስጥ ቦታ አላገኙም። ይልቁኑም ለዳዊት ከወንድምነት የላቀና ራስ ወዳድነት የሌለበት ፍቅርን አሳየ። ይህ ወዳጅነት በንጉሥ ሳኦል ዐይን ግን የተለየ ትርጉም ነበረው። የዳዊት ዝና እየጨመረ ሲሄድ፣ የሕዝቡ ፍቅር ወደ እርሱ ሲያዘነብል፣ የሳኦል ልብ በቅናትና በስጋት ተሞላ። ይህ የንጉሡ ስሜት በዮናታንና በዳዊት ወዳጅነት ላይ ከባድ ፈተና ይዞ መጣ። ዮናታን በአባቱና በወዳጁ መካከል በተፈጠረው ውጥረት ውስጥ አስቸጋሪ ምርጫን እንዲመርጥ ተገደደ። የአባቱን ቁጣና የዙፋኑን ማራኪነት ችላ በማለት ለወዳጁ የገባውን የቃል ኪዳን ፍቅር አጸና። ዮናታን በዳዊት ላይ ያረፈውን ልዩ የፈጣሪ ምርጫ ለመገንዘብ ጊዜ አልፈጀበትም። ምንም እንኳን ዳዊት ከንጉሣዊ ቤተሰብ ያልተወለደ፣ በቤተ መንግሥቱ ሥርዓት መሠረት ለዙፋኑ ያልታጨ ቢሆንም ዮናታን በእርሱ ላይ ያየው ጸጋ ከማንኛውም ምድራዊ መብት የላቀ እንደሆነ ተረድቷል። ይህንን መገንዘቡም የራሱን የወደፊት የንግሥና ተስፋ ወደ ጎን በመተው ለዳዊትና ለፈጣሪው ዓላማ ቅድሚያ ለመስጠት ወሰነ። ይህ ውሳኔ በሥልጣን ሽሚያና በቅናት በተሞላው የንጉሣዊ ቤተመንግሥት ውስጥ እጅግ አስደናቂና የማይታመን ነው። የዮናታን ልብ በምድራዊ ክብር ሳይሆን በመንፈሳዊ እውነትና በሰማያዊ ጥሪ ተማርኮ ነበር። የአባቱ የንጉሥ ሳኦል ቅናትና ቁጣ በዳዊት ላይ እየጨመረ ሲሄድ ዮናታን በሁለቱ መካከል እንደ ድልድይ ሆኖ ለማገልገል ሞከረ። አባቱ በዳዊት ላይ የፈረደውን የሞት ፍርድ ሲሰማ በታማኝነትና በድብቅ ወዳጁን በማስጠንቀቅ ሕይወቱን ከጥፋት አትርፏል። የዮናታን ታሪክ በጊዜ ሂደት የማይደበዝዝና ልብን የሚነካ የጀግንነት የፍቅር ሕያው ምስክር ነው። የእርሱ ሕይወት በንጉሣዊ ቤተ መንግሥት ግርማና በጦር ሜዳ ጩኸት መካከል ስለ ታላቅነትና ስለ ወዳጅነት ጥልቅ ትምህርቶችን ያስተላልፋል። ዙፋኑ እንደ ተፈጥሮ መብቱ ሲጠበቅለት፣ እርሱ ግን ልቡን ለተለየ ጥሪ ለላቀ ዓላማም ከፍቷል። የራሱን የንግሥና ተስፋ ወደ ጎን በመተው ለወዳጁ ለዳዊትና ለፈጣሪው ፈቃድ ቅድሚያ ሰጥቷል። የዮናታን ሕይወት እውነተኛ ታላቅነት የሚገኘው በምድራዊ ክብር፣ በሥልጣን ወይም በሀብት ሳይሆን በልብ ንጽህና፣ በትህትናና ራስን አሳልፎ በመስጠት መሆኑን ያስገነዝበናል። የዮናታንና የዳዊት ወዳጅነት በቃል ኪዳን የታተመ፣ በፈተናዎቹ ውስጥ የጸና የሰማያዊ ትስስር ምሳሌ ነው። በአባቱ በንጉሥ ሳኦል ቅናትና ቁጣ መካከል ዮናታን ለዳዊት እንደ ጠንካራ ጋሻ፣ እንደማይናወጥ ምሽጎ ሆኖለታል። የራሱን ሕይወት አደጋ ላይ እየጣለ ወዳጁን ከጥፋት አትርፏል። ይህ ሁሉ የሚያሳየው የዮናታን ልብ ምን ያህል በንጹሕ ፍቅርና በእውነተኛ ታማኝነት የተሞላ እንደነበር ነው። የዮናታን ታሪክ እኛም በሕይወታችን ውስጥ ለሚገጥሙን ፈተናዎችና ውሳኔዎች በእምነት በትሕትናና በፍቅር እንድንቆም ያበረታናል። የግል ፍላጎታችንን ከፍ ባለ ዓላማ ሥር እንድናስቀምጥ የሌሎችን ዋጋ እንድናስተውልና ለፈጣሪ ፍቃድ እንድንገዛ ይነግረናል። የዮናታን ሕይወት በታሪክ ማኅደር ውስጥ ብቻ ሳይሆን በልባችን ውስጥም ለዘላለም የሚኖር የማይጠፋ የብርሃን ፈለግ ነው። ዮናታን በራሱ ፍቃድ ዝቅ ብሎ ሌላውን ከፍ ያደረገ፣ በሰማይም በምድርም የሚከበር ልበ ንጹሕ ልዑል ሆኖ ሲታወስ ይኖራል። ከብዙ በጥቂቱ የዮናታንንና የዳዊትን ወዳጅነት የዳሰስንበት የዛሬው ዝግጅታችን በዚህ ያበቃል። እስከ ዝግጅቱ ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።